መሰገናላችሁ። የከተማ ስልጣኔ አልወሰዳችሁም፣ የጣዖት አምልኮ አልወሰዳችሁም። ፈዋሽ አምላኬ እግዚአብሔር ነው ብላችኋል። ዛሬ የሰደበ ሰውዬ ነገ ይመርቃል፣ ዛሬ የመረቀ ሰውዬ ነገ ይረግማል። በፍጹም ከሰው ጋር ወዲነ ወዲ አትበሉ። ደስ ይለኛል ሁሉም ሰው ኢየሱስ ጌታ ነው ቢል። ግን ባይልስ ብቻችን እንላለን። አይደል? ሶሻል ክለብ ሆናለች እኮ። ኢየሱስን ደጅ አድርጋ እነሱ ውስጥ እንደፈለጉ ይሆናሉ። ደጅ ቆም እያንኳኳ ሆኑ በገዛ ቤቱ አባረሩት። ይሄ ዝም ብሎ እንደ ዝም ብለን እንለብሰዋለን እንጂ መመኪያም መታመኛ መደገፊያ መሆን አይችልም። የሕይወታችን አቋም ነው በእግዚአብሔር ፊት መቆሚያችን ሰውየ እየሄደ እያለ እንደ ጴጥሮስ ምንድን ያለው የነቢዩን እብድነት ለመመለስ እግዚአብሔር የማይናገረውን የአህያ አፍ ከፈተ የለ ሰው ባክ ሲያደረግ እግሬን አጣበኪ ከአህያ ጋር ይጨቃጨቀ አይምሮውን ራሱ ኮነ ኮ ምስተወኮ በጌታ ቃሉ ታውሮ ኃጢአት አየው። ዓይኑን አሳውሮት አያ መልአክ እያያ ኃጢአተኛ አያይም። ተዘልላ እንደተኛች እንደ ሴት አንበሳ ነው የሚተናኮሎ የለም ይህን ህዝብ አለው። እናንተ ከተማ የእኔ ታማኝ ምስክር የነበረው አንቲጳስ ተገድሎብኛል። ኢየሱስ ነው ያለው። ባይዘወይ አሁን ቅዱሳንን ብጠይቋቸው አንቲጳስ፣ ሞተ ነው የሚሏቸው። ኢየሱስ ሲጠራው ታማኝ ምስክር ይለዋል። ታማኝ ምስክር ተብሎ የተጠራው ራእይ ምዕራፍ አንድ ላይ ጌታ ኢየሱስ ራሱ ነው። ጌታ ኢየሱስ ታማኝ ምስክር ተብሎ ተጠርቷል። ደቀ መዛሙርቱን ሲጠራቸው ታማኝ ምስክር ብሎ ጠራው። እሱ እንኳን በወንጌል ምክንያት ሲገደል፣ አንተ ሰሜን አልካድክም። ከደጅ ለሚመጣብ ቻሌንጃው በፍጹም እጅ አልሰጠህም። አስክሌዮፒስ ሶተር እያለ ታመልከኛለህ፣ ዚዮስ እያለ ታመልከኛለ ማንም ሊቋቋመ አልቻለም። ከደጅ ሲመጣ ሰው በወንጌል ምክንያት እየተገደለ እንኳን ስም አትክድም። ይህ እምትመሰገንበት ነው ይላችኋል። ጴርጋሞናውያን ትመሰገናላችሁ። የከተማ ስልጣኔ አልወሰዳችሁም። የጣዖት አምልኮ አልወሰዳችሁም። ፈዋሽ አምላኬ እግዚአብሔር ነው ብላችኋል። አስክሌዮፔስ ሶተር አደለም፣ ፈዋሽ አደለም፣ አዳኝ አደለም ብላችኋል። አልካድክም፣ ስሜ ተከትለኛል አያችሁ ዛሬ አሁን መሀል ላይ እንሁን መጀመሪያ ላይ እንሁን መጨረሻ እንሁን አናቀው። እኔ አላቀውም። እርግጠኛ መሆኖ ዛሬ እንዳለው ብቻ ነው። ኢየሱስ በኋላ ይምጣ ነገ ይምጣ የዛሬ 30 ዓመት ይምጣ፣ የዛሬ ከዛ እንኳን ይርቃል ብላችሁ የዛሬ 500 ዓመት ይምጣ አናቀም። እስከ መጨረሻ መከተል እስከ መጨረሻ እስከ መቼ እስኪመጣ አለበለዚያ እስኪ ሄድ አልካድክም። ስሜ ቀላል ነገር እንዳይመስላችሁ። የጴርጋሞን ቸርች ጥንካሬው ይገርማል። አንቲጳስን የሚያክል ትልቅ የእምነት ሰው በቤተ ክርስቲያን መካከል የሕይወት ምስክርነት ያለው ኢየሱስ ክርስቶስ እንደዚህ አይቶ ታማኝ ነው ያለው ምስክር ተገሎ ስም አልካደም። ቸርቹ መንገድ አልለቀቁም። እግራቸውን ከፍተው እግር እንዲያስገባ ለሰይጣን ፉትሆልድ አልሰጡትም። ጸንተሃል በርታ። በጌታ ስም አለማፈር የሚመሰገን ነው። የኢየሱስ ምስክር ነኝ ማለት የሚመሰገን ነው። እንዳታፍር። በዛ ማንም ሊያመሰገን ይችላል፣ ሊሰድብ ይችላል። ዛሬ የሰደበ ሰውዬ ነገ ይመርቃል፣ ዛሬ መረቀ ሰውየ ነገ ይረግማል። በፍጹም ከሰው ጋር ወዲና ወዲህ አትበሉ። ያመናችሁትን እመኑ፣ ለዛ ኑሩ። ጌታ ከረዳችሁ ለዛ ሙቱ። እውነቴን ነው የምነግራችሁ። በፍጹም ማጆሪቲ ቮይስ የሚባል የለም። ክርስትና ከጌታ ጋር በግላችን። ደስ ይለኛል፣ ሁሉም ሰው ኢየሱስ ጌታ ነው ቢል። ግን ባይልስ? ብቻችን እንላለን ብቻ እንበል። ደስ ይለኛል። ዓለም ሁሉ ቢሰማ ባይሰማስ፣ ለእኔ የበራልኝ በቂ ነው። ብቼ ለማኖር ሰው እንዲድን ነው የምታገለው፣ አለሁ ሰው እንዲድ ነው። ካልሆነስ ቢገሉኝ ይቀለኛል ከምክደው። የነ ጳውሎስ ኮንቪክሽን ይህ አይደል እንዴ? አግሪጳ አንገቱን ሊያነሳው ይችላል፣ ከላዩ ላይ እነ ያዕቆብን እነ እስጢፋኖስን እንደተገደሉ ሊያስገድለው ይችላል። ተናገር እስቲ ስለው፣ ስለተገለጠልኝ ራዕይ እምቢልል አልችልም አለው። ምን ማለት ነው? ልትገለኝ ትችላለህ። ዙፋን ፊት ነው የቆምኩት። እንዴት እምቢል? ልደብቀው አልችልም አሉ። ተገልጦልኛል። እሱን ከመካድ መሞት ይቀላል እኮ ነው። አንቲጳስ ታማኝ ምስክር ነው። አዎ ተገደለ። አዎ ቤተ ክርስቲያንስ አልካደችም። ጸጥ ብሎ ቆሙ። ታውቃለህ፣ ነገ መተን እንገላቸዋለን ሲሏቸው እንሞት አለን ነው የሚሉት። ስሜን አልካድክም ማለት እሱ እኮ ነው ትርጉሙ ነገ ደግሞ ተረኛ አንተ ነህ ይልሃል። መጥቶ መንገድ ላይ ሲያገኝ ያንን አንቲጳስ ነው የምትለውን ዋናውን ሰውዬ ገለነዋል፣ አንተን ደግሞ እናስከትልሃለን ሲል ቤተ ክርስቲያን እንዲህ አልተንገዳግደችም። ስሜን አልካድም፣ ጸንተ ቆመሃል። ምን አይነት በረከት ነው በእውነት! እንዴት አይነት ጸጋ ነው! በደጅ ያለውን ቻለንጅ ተቋቁመህ ይዘህዋል። በርታ በርታ። በርን እንዳከፍት ዝጋ እንዳትከፍት፣ ከዛ ቀጠላ ነገር ግን የምነቅፍብ ብሎ አሁን ሌሎቹ ጋር የምነቅፍብ ነገር አለኝ ነው። ይሄኛውንስ የምነቅፍብ ጥቂት ነገር በጣም ብዙ ነገር የሚመሰገን ነው ግን ሳይህ፣ ኢየሱስ ታቃላቸው አለ። አይኑ የእሳት ነበልባል ነው። እንዲህ ብትን ነው የሚያደርግ። ምንህም አይደበቅም። እና እንደዚህ ስክሪን አውት ሳረግ የምነቅፍብ ነገር አገኘሁብህ። ያንተ አለመካዳው እኔና ምንህና ወደህ ነው በጣም ከባድ ነው። ቻልንጇ መጽናት በጣም የሚያስመሰግን ነው። እሱን አመስግኝ። ግን ዞር ስል እምነቅፍብህ ጥቂት ነገር አግኝቻል። አስተካከል። ሌላ ሰው ቢሆን ባይዘው አፍሮ ያልፈናል። አመስግኖ አፍሮ ያልፋል። ሌላ ጊዜ ነግረዋለሁ ነው የሚልህ። ኢየሱስስ ፍጹም እንድትሆን ነው የሚፈልገው። እንግዲህ አይ ቲንክ የችግሩ ዲግሪ ነው ጥቂት ያስባለሁ እንጂ ችግሩ በራሱ ጥቂት አይደለም። ግን በጣም ሰርጎ አልገባብህም አሁን የሎዶቅያ ነውን አይተናል ሎዶቅያ እኮ ቸርች ነው ለማለት ይከብዳል አይደል ሶሻል ክለብ ሆናለች እኮ ኢየሱስን ደጅ አድርጋ እነሱ ውስጥ እንደፈለጉ ይሆናሉ ደጅ ቆሞ የሚያንኳኳ ነው አለ በገዛ ቤቱ አባረውት ደጅ ቆሞ የሚያንኳኳል ኧረ እዚህ ቤት የሚሰማኝ ካለ ሲል ማንም አይሰማው በራሳቸው ጉዳይ ተይዘዋል አራ አንፈልገውም አይናችንን ተኩለናል ልብስም ዘንጠናል ምናምን ሲሉ ኧረ እባካችሁ ራቁትነታችሁን ለመሸፈን ከኔ ልብስ ግዙ አይናችሁ በስነስርዓት እንደ ኩላ አቅርብላችሁ እነሱ አየህ ከተማችን ኩል ኤክስፖርተር ናት። ጨርቅ ቴክስታይል ኢንዱስትሪ አለን ምናምን ሲሉ አረ በሱ አይሸፈንም። ይሄ ሱት ቢሸፍን እንዴት ጥሩ ነበር። አይሸፍንም ይሄ። ዝም ብሎ እንደው ዝም ብለን እንለብሰዋለን እንጂ መመኪያ፣ መታመኛ፣ መደገፊያ መሆን አይችልም። የህይወታችን አቋም ነው በእግዚአብሔር ፊት መቆሚያ። ለነገስታት እየተጠራ የሚጠነቁል ከሀገሯ መጣ ይላል። የሞዓብ ንጉሥ ባላቅ እና የእስራኤልን ሕዝብ እንደዚህ አሳየው ባይዘው፣ ልክ እንደዚህ በቃ ተኝቷል እስራኤል ሕዝብ እንደዚህ ባይዘው፣ እያመለከ እየዘመረ ያለ ሕዝብ አይደለም ደክሞት ሜዳ ላይ ዝርግፍ ብሎ ተኝቷል። ከግብፅ ይወጣ ና አለው። በላም መጣ ይህን ህዝብ ታያዋል አለው ባላቅ፣ አዎ አለው ው እያቸዋል እያቸው ልብስ ብቻ ላይ ለበሱታል እጃቸው ላይ ጦር መሳሪያ የለ፣ ነውጌ የለ፣ ጋሻ የለ፣ ምንም የጦር ስልት የላቸው እና አለው ጠላቶቻቸው የሜዳ ሳርን በሬ እንደሚበላ ጥርግ ነው ግን የሚያደርጉታል። እና ጦር መሣሪያ ሳይዙ ካሸነፉ ኃይላቸው መንፈሳዊ ዓለም ነው ታዲያ በርግማን አቁምልኛለሁ፣ በጦርነት አልችላቸውም ይበሉናል፣ እና በርግማን አንተ ደግሞ ያልከው ቃል ጠብ እንደማይላቃለሁ እርገምልኝ ሲለው በለዓም ሊረግም ቆመ። ያው ታቃላችሁ ታሪኩን። በለዓም መጥቶ እንዳይረግም እግዚአብሔር ቤቱ ሄዶ እንደነገረው መንገድ ላይ መልአክ። እኔ በለዓም ታሪክ ባይዘ በእውነት ህልም አይመስላችሁ? አህዮ አፏ ተከፈተ ሚለው ሰውየው እየሄደ እያለ እንደ ጴጥሮስ ምንድን ነው ያለው? የነቢዩን እብድነት ለመመለስ እግዚአብሔር የማይናገረውን የአህያ አፍ ከፈተ ይለን አህያ አይናገርም አለ ጴጥሮስ። እውነቱን ነው። እግዚአብሔር የእብዱን ለመመለስ አፏን አህያይቱ እየሄደች እያለ የተመዘዘ ሰይፍ ያዘ መልአክ አየች። ስታይ ጥግ ያዘች። እንደዚህ ስትል እግሩን አጣበቀችው። ታውቃል እግሬን አጣበቅሽኝ አላት ይላል አንተ ካህያ ጋር ግን ሰው እኮ ጌታን ሲተው ሰው ባክ ሲያደረግ እግሬን አጣበቅሽ ከአህያ ጋ ይጨቃጨቀ አይምሮውን ራሱ እኮ ነው እኮ የምትስተው እኮ በጌታ ካሉ እግሬን አጣበቅሽ ልቀቂ ስላት እግሩ ለቀቅ ስታደርገው ሄጂ አላት አልሄድም አለችው ሲደበደባት ለምንድን ነው የምታስቸግሪኝ ስላት አዩዋ አፏ ተከፍት ያለ እስከ ዛሬ አስቸግሪ ያውቃለሁ ጌታ ሆይ አድነን በሆነ በስመ አብ አዩዋ ቀና ብላ አንተ እያየችው እስከ ዛሬ ድረስ አስቸግሪ ያውቃለሁ ስትለው እሱስ አስቸግረሽኝ አታቂም አይምሮ መሳት ካልሆነ አንተ የሆነ ነገር አትሆንም እንዴ ወደሆነ ወደሆነ ነገር አትመለስም እንዴ ሰውየውስ መልስ፣ አስቸግረሽኝ አታቂም። ታዲያ ለምንድን የምትቀጠቅጠኝ? አለችው የተመዘዘ ሰይፍ የያዘ መልአክ አለ አለችው። ከዛስ አህያ እንዲህ ስትመልሰው መልአኩ ተመለሰ። ባይዘው ወይ አንገቱ ሊቆርጠው ነበር። ባይዘው የእግዚአብሔር መልአክ ቆሞ እና አህያ አዳነችው። ታውቃል፣ እግሩን አጣብቃ አዳነችው። አንገቱ ነበር የሚነሳው። እሱስ ታውሮ ኃጢአት አየው፣ አይኑን አሳውሮት። አህያ መልአክ እያየ ኃጢአተኛ አያይም። ወደ ጌታ መመለስ ነው የሚሻላችሁ። በእውነት በጌታ ያልሆናችሁ ሰዎች ሁኑ የተመለሳችሁ ወደ ኋላ ወደ ጌታ። አንተ አህያ የሚያየሆን እኮ አያይም። በጌታ ያልሆነ ሰው አህያ ባይዞ ሩቅ አያይም ታውቃለ። አምስት ሜትር ነው የሚ ሩቅ አያይም እኮ። ያ በጣም ቅርብ ነው። እንግዲህ አህያ እያየ አታይ። እንደዚህ የነቢዩን እብድነት ይላል። እብድ እብድ ነው አለው መጽሐፍ ቅዱስ ታውቃል። የገንዘብ ፍቅር ነው ይለዋል አይደል? እንደዚህ ያሳበደው። ይህንን ሁሉ አልፎ ባይዘው ወይ ሄደ በህልም ሁሉ እግዚአብሔር ተገልጦ ተናግሮት፣ ይህን ሁሉ አልፎ ባላገድ እርግምልኝ ስለው ቆመ ሊረግም። በል እንድረግማቸው ሰባት መሰዊያ ሠራ አለው። ሰባት መሰዊያ ሰራ በላም ቆመ። እንደዚህ አያቸው፣ ሰያቸው ስማ፣ እግዚአብሔር አይኑ ኮምፓሱን ቀይረው፣ ተዘልላ እንደተኛች እንደ ሴታንበሳ በሳ ነው እሚቶናኮሎ የለም። ይህን ህዝብ አለው እንዳነካቸዋሉ። ሴታንበሳኮ እንኳን ነክተሃት ለንትን ምት ለአድን ምትወጣ እሷ ናት። ነክተሃት አይደለም ከነካትማ፣ በቃ አምነህ ነው ዝም ብሎ ተኝተዋል፣ እንዳነካ አለ እንደ ሴታን ተኝተዋል። ቆይ ቆይ ቆይ ና አለ ና በዚህ በኩል ዝግ ነው፣ በዛ በኩል ስ ሞክራቸው ብሎ ሁለተኛ ሰባት መሰው ወሰረለተነ ቆሞ አየ። ከዛስ በጣም ፌመስ ጥቅሳለ በያዕቆብ ላይ አስማታዊንም በእስራኤልም ላይ ድግምት፣ የእነሱን አጥራው በድግምትና በምናምን አትሰብረውም አለው ይሁን አስኪሎፔስ ሶተር ዚዮስ ምናምን ሊሰብረው አይችልም ነው። አሁን በለዓም እኮ ሞከረ ይላል፣ አልቻለም ድግምቱና ሟርቱ ብሉይ ኪዳን አልቻለም። እንኳን አዲስ ኪዳን እንኳን በአብቀኝ ተቀምጬ እንኳን ኢየሱስ ሞቶ እንኳን ደም ፈሶ እንኳን እግዚአብሔር ልጆቼ ብሎ ጠርቶን፣ ብሉይ ኪዳን እንኳን እንደዚህ አይነት ሕዝብ መረገም አይቻልም። የእግዚአብሔር ነው አለ አትገባ። አይሰበርም በድግምት አለ። ከዛ ቆይቆይና አለ ሶስተኛ አለ። ፈስጋን ሆና ነው የሚባል አንድ ተራራ በጣም ትልቅ ነው። እሱ እዛ ሊወስዶ፣ ሰባት መሰዊ ያሰራለትና ቆሞ እንደዚህ አለ አየዋለው። አሁን አይደለም በሩቅ ነው ብሎ ትንቢት ጀመረ በለዓም። ከዚህ ሕዝብ ኮከብ ይወጣል ታዲያ የሙዓብንም ራስ መጥቶ ይቀጠቅጠዋል። ምን ማለት ነው ታውቃለህ? አትድንም አለ። መጥተው ይፈጫዋል። አስቁምልኝ ሲለው መምጣታቸው ልንገርሃሉ ሲለው እንደዚህ አለው፣ እማትረግማቸው ከሆነ እንግዲያው አትመርቃቸዋል። ያ ፍቃል ጠባይልም ብሎታላ፣ ብሎታለ አትመርቃቸዋል። ይመጣሉ አትበል ሲለው ከዛ በለዓም አጋንንት ስላለበት አንድ ትምህርት አስተማረ። የበለዓም ትምህርት ተብሎ አዲስ ኪዳን ላይ ገብቷል። በመካከላቸው ህዝቡ በኃጢአት እንዲወድቅ አርግ በኃጢአት እንዲወድቅ ቆነጃጅትን በመሃላቸው ልቀቅና እነሱ በኃጢአት ሲወድቁ አምላካቸው ቅዱስ ስለሆነ ያኔ አንተ አደለም አምላካቸው ራሱ ይቃወማቸዋል አለውና ከዛስ ምንድ ነው የሚለው ለጣዖት የተሰዋ እንዲበሉና እንዲሴስኑ ባላቅን እንዳስተማረ ያለውን የበለዓም ትምህርት አንተ መሃል አለ ችላ ብለኸዋል በለዓም ምንድን ነው ያስተማረው? በኃጢአት እንዲወድቁ አርጋቸው፣ ዝም ብለው ይውደቁ በኃጢአት ከዛስ፣ ለጣዖት የተሰዋ እንዲበሉ አርጋቸው፣ ተደርጓል አለ። እግዚአብሔር ለካሞሽ የቀረበ በልተውብኛል አለ። ታዲያ በኃጢአት እንደገና ድጋሚ ደግሞ ወድቀዋል። እንዲሴስኑና ለጣዖት የተሰዋ እንዲበሉ ያደረገው የበለዓም ትምህርት ተማላለ አለ። ብዙ አይደለም ጥቂት ነው፣ ግን ከተውከው ይስፋፋል እና እንዳትለቀው። ከተውከው ቶሎ ቶሎ ይይዛል ጽድቅ ለመሄድ በጣም ቀስ ብሎ ነው የሚሄደው። ኃጢአትስ ፈጣን ነው፣ ፈጣን ነው ዋዘርተው። ከዛ በኋላ ተሰበስበዋል ኃጢአት። ጽድቅስ ሂደት ነው። አመታት፣ ዕድሜን፣ ጉልበትን፣ ህይወትን ይጠይቃል በጽድቅ። ኃጢአትስ ኃጢአት ለመስራት ምንም ምንም አያስፈልገውም። ሰው ወዲያው ሰርቶ ወዲያው ኃጢአተኛ ይሆናል። ቅድስናስ እና ወዲያው ከተገኘ ኃጢአትን ግደለው። ጥቂት ነው ያለው አንተ ግደል። ምንም ኢየሱስ ምንድን ነው ያላት ለቸርቿ ጥቂት ነው የበላም ትምህርት አለ ኃጢአት የመጀመሪያ ቀን መዝናኛ አይደል የሁለተኛ ቀን ልማድ አይደል የሶስተኛ ቀን ሆኖ ባህሪ ከረም ሲል ይይዛል የመጀመሪያ ቀን አንተነህ ባለሥልጣን አልሆንም አላረግም አይቻልም ትላለህ ሁለተኛ ቀን ባረግም ችግር የለውም ሶስተኛ ቀን ጌታው ኃጢአቱ ነው ሎርድ ሺፑን ይዟል እና ቶሎ ግደለው አለ ጥቂት ነው ግደሉ አንዱ እሱ ነው አለ አለፈው ግን አይደል ኢየሱስ በጣም ትንሽ ስለሆነ ጥቂት ነው አለና ግደል። ቀጥሎ ምንድን ነው የሚላቸው? ሁለተኛ የተገኘባቸው ሌላው ትምህርት አንድ ትምህርት አለ። የኒቆላውያን ትምህርት አለ። አንተ ማህል የኒቆላውያን ትምህርት የበለዓማውያን ትምህርት አይነት ነው። ለኃጢአት ሪዘርቬሽን ያለው ችግር የለውም የሚል ትምህርት ነው። የኒቆላውያንም ትምህርት ችግር የለውም፣ ቸርች ውስጥ ችግር የለውም ኃጢአት። ችግሩ ምንድን ነው? ሞት ኃጢአት። እጅን ሰብሮ ቢቆም እኮ ጥሩ ነው። ይገላላት ሞት ውስጥ የዘላለም ሞት። ለሲን ለኃጢአት እግዚአብሔር ያለው ጀጅመንት ምን ነው? የዘላለም ሞት። የኃጢአት ፔናሊቲ የዘላለም ሞት። የኃጢአት ፔናሊቲው ዴዝ ነው አይደል? እንደሱ የሚለው ምኞት፣ ኃጢአት፣ ኃጢአት፣ ሞት አይደል የሚለው? ያዕቆብ ላይ ነው ያለው። ምኞት ዘር ነው፣ ኃጢአት ፅንሱ ነው፣ ሲወለድ ሞት ነው። ቶሎ ብለህ ፕሮሰሱን ካልቆረጥከው፣ አዎ ሞት ነው፣ መጨረሻው ሞት ነው። አልቲሜትሊ ሰውየው ሳይመለስ በዚያ ጉዳይ ከጸና በእግዚአብሔር ፍርድ ዙፋን ከቆመ ሞት ነው እና ቶሎ ለዛ ነው ጌታ ኢየሱስ ክርስቶስ ቶሎ አስወግድ፣ ቶሎ በል። ከዚህ መጽሐፍ አትውጡ ሰው የትም ካገኛችሁ፣ የእግዚአብሔር ቃል ውስጥ ያገኛችሁ ሮሜን ስቱ ኖሮ ያገኘ ተሰሎንቄ ውስጥ ይጨብጠ፣ ኢየሱስ ይመጣል እያልክ ይጨብጠ፣ ቆሮንቶስ ውስጥ ኢየሱስ ክርስቶስ ጌታ ነው እያልክ ይጨብጠ፣ እኛ የተሰቀለው ምናን እያልክ ይጨብጠ። አትውጣ ከዚህ መጽሐፍ ሰው ሌላ ነገር ሲነግረ የምነግረው የተሞላውን ነው። ልክ እንደ ጳውሎስ ስለ ራስህ አውራ ሲሉት ኢየሱስን ደማስቆ አይቼዋለሁ። አይገናኝም፣ አይገናኝ፣ አይገናኝ። አንተ ክርስስ ስለ ራስህ አውራ ሲሉት ጌታ ኢየሱስን አይቼዋለሁ። እምቢ አችል ክስና መከላከያ እኮ አይገናኝም። እንደ እብድ ነው። እብድ ያበደበትን ነው የሚያወራው። ተቃላይ እብድ፣ ና ምሳህ ብላ ስትለው ያበደበትን፣ ያበደበትን። አሁን በአንድ ሰው ፍቅር ያበደ ሰው ከሆነ ና ምሳህ ብላ ስትለው እከሌ ይላል ከምሳው ጋር እኮ አይገናኝም። አይሰማህም? እንደሱ ሆኗ አውቆ ያበደ ጳውሎስ በእውቀት ነው ያበደው። እብድ ነው ሲሉት ለጌታ